አርሲ ኦርቶዶክሳውያን ወገኖቻችንን በተመለከተ የሚረሳ የሚተው በአንድ ሰሞን አጀንዳነት ብቻ ሊታይ የሚችል አንድም ጉዳይ የለም። እንደምትመለከቱት እስካሁን ድረስ በቀጠለው ግድያና አፈና ነገሮች ቅርጽ ይዘው ነው የሚፈጸሙት። ጽንፈኛ ኃይሎች ወይም ደግሞ በጽንፈኝነት የተጠሩ የመንግስት አጀንዳ አስፈጻሚዎች ግድያውን ያደርጋሉ። የጸጥታ ኃይሎች ደግሞ ያስቆማሉ ብላችሁ ስትጠብቁ በአግራሞት ታፋቸውን ጭነው በአገዳደል ይደመማሉ። የአካባቢው የመንግስት ሹመኞች የቀብር ስርዓት ያስፈጽማሉ፣ ሞቱን ይደብቃሉ። እየሆነ ያለው ነገር ይህ ነው። ስለዚህ በዚህ ሁኔታ ውስጥ ሚዲያ ላይ በመጮህ ብቻ መፍትሄ አይመጣም። መሬት ላይ ወርዶ ስራዎችን መስራት ፍጹም ተገቢ ነው። የሚዲያውን ለመናቅ ፈልጌ ሳይሆን መሬት ላይ ግን ተራማጅ የሆነ እንቅስቃሴ ያስፈልጋል። እንደምታውቁት ጩኸታችንን አድምጦ ለተግባራዊነቱ የሚንቀሳቀስ አንድም የበላይ አካል ባለመኖሩ ጉዳዮች በዘገባ ብቻ መታለፍ አይጠበቅባቸውም። አለም አቀፉ ማህበረሰብ ጉዳዩን እንዲሰማው በማድረግ የመጀመሪያውን እርምጃ ስንጓዝ ተመልክታችኋል። ያ ማለት ነገ ለሚኖሩ የትኛውም ማጸፋዊ እርምጃዎች ተጠያቂ ላለመሆኑ እንግዲህ፣ በማህበራዊ ሚዲያውም እንደምትመለከቱት የጽንፈኛ ሃይሎች ተባባሪዎች ሟች በተጠራበት ገዳይ ምንም ነገር ባልተባለበት ሁኔታ የገዳይነቱን ድርሻ ወስደው አጀንዳ ሲያራግቡ፣ በተለይ ደግሞ ኦርቶዶክሳውያንን ገዳይ ሲያደርጉ የተመለከትንበት አጋጣሚ እጅግ የሚያስገርም ነው። ለማንኛውም የአርሲ ጉዳይ ፈጽሞ የሚረሳና የሚዘነጋ አይደለም። አጀንዳችን ዛሬም አርሲ ናት። በቃ እኛ አርሲ ኦርቶዶክሶች ስቃይ፣ ሞት፣ ግድያ በአንድ ሳምንት እና በሁለት ሳምንት ጩኸት ብቻ ቆመ። በቃ ገዳዮቹም እኮ ገዳዮቻችንም ይህንን ስለሚያውቁ ነው፣ የሆነ ጊዜ ላይ ይመጣሉ፣ ጨፍጭፈውን ይሄዳሉ፣ ከዛ ግርር ይባላል፣ ዝም እንደሚባል ስለሚያውቁ ነው። ነገ ደግሞ ተረኛውም አይሆን እኔ ቤተሰቤ ወይስማ ያሳዝናል። ሞታችን እንኳን እኛ የአርሲ ኦርቶዶክሶች ነን፣ ኑ ሰማዕትነትን በጋራ እንቀበል። ራሳችሁን አደራጁ ለምትሉን ራስን ለማደራጀት እኮ ብዙ ነገር ያስፈልጋል። አደራጅ ራሱ ያስፈልጋል ፋይናንስ ያስፈልጋል፣ ስትራቴጂክ ያስፈልጋል፣ አካሄድ አለው። አይደለም ራሳችን በምናደራጅበት ቀርቶ ሲያወሩት ቀላል ነው አይደል? ደመና ደመና ደመና ጥሩ ነው ዝናብም ደስ ይላል። ደመና ጥሩ ነው ዝናብም ደስ ይላል። ደም ደም መና ሲሆን ግን ደም መና ሲሆን ግን ደም ደም መና ሲሆን ግን በጣም በጣም ያሳዝናል። በጣም በጣም እንደተለመደው ሰሚ አልባ ጮታችን ነው። በቤተ ክህነቱ ላይ ዝምታ ቢነግስም እነኛ የአርሲ ኦርቶዶክሲያን ባለማተቦች ግን ዛሬም ድረስ እየተጣሩ ይገኛሉ። ዛሬም አጀንዳችን አርሲ ነች። ትናንትና ከሀያ ኦርቶዶክሲያን ባለማተቦች በላይ ታግተው ታፍኖ ተወስደዋል። በይት በአርሲ ምድር ላይ የምድሩ ፍትሕ አካል ሰጪ ባይኖርም የሰማዩን ፍትሕ አካል ግን እየጠበቅን እንገኛለን። ዛሬም በአርሲ ላይ ኦርቶዶክሲያን ባለማተቦች እየተገደሉ ነው፣ እየተረሸኑ ነው፣ እየታረዱ ነው። ዛሬም ይጣራሉ፣ እነኛ የአርሲ ኦርቶዶክሲያን ባለማተቦች ፍትሕ ለአርሲ ኦርቶዶክሲያን